ማንም ሰው አንዲት ቃል አውጥቶ መናገር እንደማይችል ውስጧ ከተረዳ፣ ከዛ በኋላ ውስጧ ነው መኖር ያለባት። አማቾችሽ በእድሜ ትልቅ ስለሆኑ የባልሽ እናት እና አባት፣ የባልሽ አክስት፣ አጎት፣ የባልሽ እህት ወንድሞች በእድሜ ትልቅ ስለሆኑ እንዲሰድቡሽ መንግስት ፍቃድ አልሰጣቸውም። ታክስ አይከፍሉበትም። ማንም ፍቃድ የለውም አንቺን ለመስደብ። እድሜ ትልቅ ናቸው ይሁኗ፣ እናቱ እኮ ናቸው ይሁኗ። እንደ እናት ራሳቸው ማስከበር ካልቻሉ፣ እንደ እናት ክብር መስጠት ካልቻሉ አባሪያቸው ምክንያቱም ከራስሽ የሚበልጥ ነገር የለም። ህግ ህግ ነው። ስርዓት ስርዓት ነው። አማች ስለሆናችሁ እየመጣችሁ የልጃችሁ የወንድማችሁ ምናምን ሴት እየገቡ የሚሳደቡ ሴቶችን አንቺ አፍሽ ምላስ የለሽም፣ የአንቺ አፍ የተሳሰረ ነው፣ የአንቺ መብት አታቂም፣ አንቺ ሰው አይደለሽም፣ አንቺ ሴት አይደለሽም። ኑሮ አይበቃም ለመጨነቅ፣ ህይወት አይበቃም ለመጨነቅ፣ ልጆችሽን ቴኬር ስታደረጊ አይበቃሽም ለመጨነቅ። ራስሽን ስትገነቢ ስትማሪ ወይ ስራ ስትሰሪ ሆን ነገር ስታደረጊ የመጣሽበት መንገድ ይበቃሻል። አማች ስለሆነ እየመጡ እኝኝኝ የሚሉብሽን ሰዎች አንቺም ብላሳለሽ ራስሽም ማስከበር አለብሽ። መከባበር ጥሩ ነው። ካላከበሩሽ ከናቁሽ፣ ከሰደቡሽ፣ ካዋረዱሽ አንቺም እጥፍ ስጫቸው። ይሉንታ የለም በዚህ ዘመን። ምክንያቱም ህይወታችን ይበቃናል ለመጨነቅ የዕለት ተዕለት ፈተናችን ይበቃናል ለመጨነቅ። እስከ ዛሬ ድረስማ ምስኪን እህቶቻችን፣ እናቶቻችን፣ አያቶቻችን አማቾቻቸው ሲሰድቧቸው ጓዳ ውስጥ ገብቶ ያለቅሱ ነበረ ፊታቸው የሌላ ከለር እስከሚያወጣ ምድር ላይ ታይቶ የማይታወቅ ከለር ቆዳቸው ላይ እየታየ እነሱ አንገታቸውን ስብር አድርገው ምስኪኖች እንደዚህ አይማሩም ነበር። እንደዚህ የሚነግራቸው የለም ነበር። ገልብጩ ማንም የሚናገርሽን ሰው ወደ ዛ ቤው ማንንም እንዳሰሚ አንቺ ፈጣሪን ፈርተሽ አንቺ ህይወትሽን አክብረሽ ህግን አክብረሽ ስርዓትሽን ይዘሽ እስከኖርሽ ድረስ እናቱ ትልቅ ናቸው፣ አባቱ ትልቅ ናቸው፣ አክስቱ ትልቅ ናቸው፣ አያቱ ትልቅ ናቸው፣ እየመጡ ይሳደባሉ እየመጡ እንዲላሉ የሚባል ነገር የለም። ውሸት ነው፣ ውሸት ነው። ትልቅ ስራ ነው። ትልቅ ፈጣሪ ነው። ሰው ትልቅ ነው የሚባለው ደግሞ በተግባሩ ነው። በእድሜ ትልቅነት ምክንያት የመናገር ፍቃድ የሰጣቸው የመሳደብ ፍቃድ የሰጣቸው ነገር የለም። ውሸት ነው። ካላከበሩሽ፣ አታክብሪያቸው። ካላስተናገዱሽ፣ ጥሩ ፊት ካልሰጡሽ፣ አትስጫቸው። ከዛስ መጨረሻ ላይ ደግሞ ይሄ አመታት ማሳለፍ የለባቸውም ሴቶች እህቶች። ይቀየራሉ አይቀየሩም። ሲጀመር ስነስርዓት ስለሌላቸው ነው የሚሳደቡት። እንዲሁም ልጆችሽ ፊት እንዲህ አይነት ቃላት ይናገራሉ። አንቺን የናቀ አማች ልጆችሽን አያከብርም። አንቺን ያዋረደ አማች ልጆችሽን አያከብርም። አትፍሩ እህቶቼ። ትክክልካቸውን አሳያቸው። ስለዚህ ይሄ ያልተገራ ምላስ ይሄ ያልታረመ ምላስ ይሄ አንችን ያላከበረ ማንነት ይሄ አንችን ክብር ያልሰጠሽ መጥተው ልጃቸው ፊት የራሳቸው ወንድ ልጃቸው ፊት ዝቅ ሲያደርጉሽ አንችን ብቻ አይደለም እኮ የራሳቸውንም ልጅ ያላከበሩት። መልካም ቤተሰብማ ልጇን የምታከብር ወንድ ልጇን የምታከብር እናት ሚስቱን እንደ ንግስት ነው የምታያት። ለምን ልጇ ንጉስ ነዋ። ልጇን ያነገሰች ማንም እናት ሴት ልጅ ካለቻት ልጇን እንደ ንግስት ነው የምታያት። ጤነኛ ናት። ትክክለኛ ናት። ወንድ ልጇን ደግሞ እንደ ንጉስ ነው የምታየው። ስለዚህ ያንቺ ባል እንደ ንጉስ የምታየው ከሆነ አማችሽ ወይም ደግሞ የባልሽ እናት አንቺን እንደ ንግስት ነው የምታይሽ። እንደማትፈልገው እቃ ገዝታ እንዳመጣችሽ ነገር አትሰድብሽ አትንቅሽም። ልጇን የምታከብርናት ልጁን የሚያከብር አባት የልጁን ሚስትም ይሁን የልጁን ባል አይሰድብም። ይሄ በጣም በዚህ አታክ የሚደረጉት ሴቶች እህቶቼ ናቸው። አክስቱ ይመጡና ይሳደባሉ። እህቱ ትመጣና ትሳደባለች። እከሌ ይመጣና ይሳደባል። እንዴ አንቺ ያገባሽው አንድ ሰው እነዚህ ሁሉ የሚሰዱሽን አንድ ላይ ጥቅልልልል አርጊና ቤቴ እንዳትመጡ ብለሽ አባሪያቸው። ቤቱ ያንችም ነው ህይወቱ ያንችም ነው። አይ እሱ ይከፋዋል አይ እንደዚህ ይሆናል ይላሉ አንዳንድ እህቶቻችን። በጣም የሚያስገርመው ነገር መልካም ባሎች መልካም ወንድሞቻችን፣ በጣም ጥሩ ባሎች ለሚስቶቻቸው ስርዓትን፣ ህግን፣ ፈጣሪን ፈርተው የሚኖሩ ወንዶች በጣም አስቸጋሪ እናት ይኖራቸዋል ወይ በጣም አስቸጋሪ እህት ይኖራቸዋል። ቤት ውስጥ ሲመጡ ከሚስታቸው ጋር ሰላማዊ ናቸው፣ ለልጆቻቸው ጥሩ አባቶች ናቸው ስርዓት ያላቸው በቃ ለአንድ ወንድ ትክክለኛ ስርዓት ያለው ባል ነው ትክክለኛ ስርዓት ያለው አባት ነው የሚባል ወንድ ሆኖ ግን እናትየው ይመጡና ቤቱን ይበጠብጣሉ። እህቱ ትመጣና ቤት ትበጠብጣለች። አክስቶቹ የአክስቶቹ ልጆቹ ሁሉ ይመጡና ቤቱን ያተራምሱታል። እሱ በመሀል ላይ ሊሰቃይ ይችላል ብላ ሚስት ስለምታዝን ምን ትላለች? ለባሏ ስትል ዝም ትላለች። እንደዚህ አይነት ሰዎች አዎ ትክ ነው ባላችሁን አታስገቡ። ይሄ ደግ ባል ይሄ ደግ ወንድማችን፣ ከስንት አንድ የሚገኝ ወንድም እሱም መሀል አስገብቶ ሳንድዊች ተደርጎ መሰቃየት የለበትም። ግን አንቺ ምላስ የለሽም እንዴ? እሱ በሌለበት እሱ በወጣበት እሱ ሳያይ እሱ ሳይሰማሽ ምስክር በሌለበት ልክ ልካቸውን ንገሪያቸው። ታዲያ ሴቶች እህቶቻችን አንዳንድ ጊዜ ባላቸው ሰላማዊ ሆኑ ለልጆቹ ጥሩ አባት ሆኖ ግን ደግሞ ቤተሰቦቹ በጣም ሲያስቸግሯቸው፣ በርካታ ሴቶች በርካታ አይነት መፍትሄ ይወስዳሉ። እኔ ለምሳሌ ማቃት ምቀርባ ሴት ያደረገችውን ነው ዛሬ የምነግራቸው። እህቱ በጣም ታስቸግራል።